በስም አብ ወልዶ መንፈስ ቅዱስ ሳህዶ አምላክ አሜን ወልካ ጊዮርጊስ ሰላም ለጽንሰት ከወለልደት ከቅዱስ ጊዮርጊስ ወይ በ በኢየሱስ ክርስቶስ በአለም መስቀልና በክብር ትምህርታችን ድንግል ማርያም ክብር በዓል ለ ለገጠማቸው ክቡር ና ብሩክ ልደት ሰላም እንላለን። ቅዱስ ጊዮርጊስ ሆይ ጨካኝና ቁጡ በሆነው ወዱድያኖስ አደባባይ ልዩ ልዩ ታምራትን እንደማድረግህ በጠዋት በማታ በከንቱ ነገር የሚነሳሱብን ጠላቶቻችን ሁሉ እንደ አመድ በነው እንደ ጢስተን ነው ይጥፉ። አሜን። ሰላም ለዝክረ ስም ከቅዱስ ጊዮርጊስ ሆይ ለስማ አጠራርና ለተቆላዘመው ለተለሸለሸው የራስ ጸጉርህ ሰላም እንላለን። ብሩህ ወጽሩ ለሆነው ፊትና ርእስህን ሰላም እንላለን። ታምረኛው ሰማእት ቅዱስ ጊዮርጊስ ሆይ አምላካዊ ስልጣና ኃይል የተጎናጸፍ ክህነትና የማዳምህን መስቀል በራሳችን ላይ አቀዳጅ፣ ገድልህ ወንጌልንም በልቡናችን ስሌዳ ላይ ጻፍ። አሚን። ሰላም ለቀራንብቲ ከቅዱስ ጊዮርጊስ ሆይ ጽዱዳት ለሆኑት ቀራንብቶችና ብሩሀት ብሩሃት ለሚሆኑ አይንቶች ሰላም እንላለን። የሮማን ክፋይ ለመሰሉት ጉንጮችና አዛኖች አዛኖችም ሰላም እንላለን። ቅዱስ ጊዮርጊስ ሆይ ሰማዕታት ሁሉ አለቃ እንደመሆነ ቀድሞ ሰባ ነገስታትን እንደደመሰስካቸው ነበልባላዊ በምትሆን ጸሎትህ ጠላቶቻችን እንደምስሳቸው። አሚን ሰላም ለአዕናፊ ከቅዱስ ጊዮርጊስ ሆይ እንደ ቀይ ሀርፈትል ወይም ኩብ ለሚመስለው ከናፍርህና አዕናፎችም ሰላም እንላለን። እንዲሁም ለጽዱዋን አስናኖችህ እና አፈ ሰላም እንላለን። ተአምረኛው ሰማእት ቅዱስ ጊዮርጊስ ሆይ ቀድሞ የቢፋሞንን ልጅ ከስዕበተ ኃጢአት ሰውነቱን እንደቀደስከው መንግስተ ሰማያትን ለመውረስ እንበቃ ዘንድ ሰውነታችን በፍጹም መቀደስ ቀድሰው ከኃጢአት ርኩሰት ንጹህ አድርገን። አሚን ሰላም ለልሳን ከቅዱስ ጊዮርጊስ ሆይ የምስጋናው ታረ መዝሙር ለሆኑት ቃልህና እንደ በተ ሰላም እንላለን። የምስጋና ቁርባን ለሚነገርባቸው ጉሮሮህና አስትንፋሰም ሰላም እንላለን። ተአምር ሰሪው ሰማያት ቅዱስ ጊዮርጊስ ሆይ ሙታንን የማስነሳት ስልጣን ተሰጥቷልና፣ አቤቱ ብዙታዊትን ከአፈ ዘንዶ ዳን እንዳዳንካት እኛንን ከዕለት ኪት ከዘመን መንሱት በጸሎት ሃድንን አሜን። ሰላም ለክሳደህ ከቅዱስ ጊዮርጊስ የመቆረጥና የመመተር ፍርድ ለተፈረደባቸው መታክፍቶችና ክሳድህ ሰላም እንላለን ለተገረፈው ዘባንህና ለተቸነከረው እንግዳህም ሰላም እንላለን። ኃያሉ ሰማዕት ቅዱስ ጊዮርጊስ ሆይ እኛን ምስኪናኑን አገልጋዮችህን ከሃይማኖት መራቆት ከምግባር እጦት ታድነን ዘንድ እንማልደሃለን። ልብሰ ተጋድሎህን በበጉ በክርስቶስ ደም አጥበህ ከአላውያን ቀማኞች ከካህዲያን ወንበዴዎች ጠብቀህ ክብረ ልብስህን በክብር ለመልበስ አበቅተሃልና። ሰላም ለህጽንከ ቅዱስ ጊዮርጊስ ወይ ስራዋ አእዳውህን ለሚያንቀሳቅሰው ወርችህ ሰላም እንላለን። ዳግመኛም የተአምራት መምህር ለሆነው ክንድህና እደኩርና ሰላም እንላለን። ተአምር ሰሪው ሰማዕት ቅዱስ ጊዮርጊስ ወይ ትግል ህይወት ስነተጋድሎህም መድኃኒት የሆንን ዘንድ ፈጽመንን ማልድሃለን። ሰላም ለእመትከ ቅዱስ ጊዮርጊስ ወይ ለክብርት ክንድህና ተባባሪዋ ለሆነችው መዳፍህም ሰላም እንላለን። እንዲሁም ለጣቶችና እንደ እንቁ ፈርጥ ለሚያበሩ የእጆችህ ማጽፋር ሰላም እንላለን። ታምር ሰሪው ሰማዕት ቅዱስ ጊዮርጊስ ሆ የሰማዕታትና የጭፍሮቻቸውም ሁሉ አለቃንህና አቤቱ፣ በጥበብ ከባሕረ ሀዘንን አሻግረን በባህር ላይ መሄድ ያለመደ የባህርን ጠባይ ሊያውቅ አይችልምና ሰላም ለገቦ ከቅዱስ ጊዮርጊስ ሆይ እንደ መስታወት ለሚያንጸባርቀው ከርስ ሰላም እንላለን። ዳግመኛም እንደ ብርሌ ጽሩ ለሆነው ልቡናህና ለምንትዮች ጉልያቶችም ሰላም እንላለን። አቤቱ ቅዱስ ጊዮርጊስ ሆይ በህያው ክርስቶስ ያውነህና አፈሩ ሳር ቅጠሉ የመዓዛው ሽታ ልቡናን ወደሚመስጠው አገርህ በአምባ ላይ ፈረስና በአምባ ላይ ፈረሰ አፈናጠት ወስደን ዘንድ ማልደሃለን። ሰላም ለህሊናከ ቅዱስ ጊዮርጊስ ሆይ ለውሳጣዊ ገንዘቦችና ሀሳቦች ሁሉ ከቶ ችሎታ ሳይኖረን ደፍረን ሰላም እንለሃለን። ታምር ሰሪው ሰማዕት ቅዱስ ጊዮርጊስ ሆይ አዲሱን የወይን ድርሰት በማከታተልን አጠጣን፣ የኖረ የወይን ጠጅ በእኛ ዘንዳለና እኛም እኮ አዲሱን የምስጋና ወይን ጠጅ አቅርበንልሃል። ሰላም ለሐቄከ ቅዱስ ጊዮርጊስ ሆይ ለተከበሩት አቋያጾችና ጽኑ ለሆነው ወገብህ ሰላም እንላለን። ከሁለቱ አጋሮችም ጋር ለአብራኮች ሰላም እንላለን። ተአምር ሰሪው ሰማዕት ቅዱስ ጊዮርጊስ ሆይ የምክርና የጥበብ መገኛነህና ከዚህ ዓለም የጨለማ ፃር ጋር በሀይለ ጸሎትህ ተድላ ደስታ ወዳለበት ወደ ሰማያዊት ጉባኤ አሳርገን አሜን። ሰላም ለሰኳንዊ ከቅዱስ ጊዮርጊስ ወይም ከሁለቱ ተረከዞች ጋር ለጫሞች ሰላም እንላለን። እንደ ከበረ እንቁ ለሚያበሩት ለእግር ጽፍሮችና ጣቶችም ሰላም እንላለን። ተአምር ሰሪ ሰማት ቅዱስ ጊዮርጊስ ደረቁን ምሰሶ ማለምለም ተአምራትን ገልጸሃልና ከጽኑ መከራ በጸሎትህ አድነን። ሰውን ለስቃይ የሚዳርጉ ረሃብ ቸነፈር ከሱ ይፈልቃልና። ሰላም ለቆምከ ቅዱስ ጊዮርጊስ ሆይ የዘንባባ በቀልት ለሚመስለው ስነ ቆምህ ሰላም እንላለን። እንዲሁም ለስነ መልክህና ለጻፈ ነፍስ ሰላም እንላለን። ታምር ሰሪውን ቅዱስ ጊዮርጊስ ሆይ የማስተዋልና የጥበብ መከታ ነህና፣ ደመና ዝናባትን እንደሚያዘን ፍጹም የሆነ የሕይወት መንፈስ ከፈጣሪ ዘንድ ላክልን አሚን። ሰላም ለግንዘተ ስጋ ከቅዱስ ጊዮርጊስ ሆይ መካነ መቃብሩ በልዳ ገር ለሚገኘው ግንዘተ ስጋ ሰላም እንላለን። ከድንግል ማርያም ፍልሰት ጋር ለሚተባበረው ፍልሰትም ሰላም እንላለን። ተአምር ሰሪው ሰማዕት ቅዱስ ጊዮርጊስ ሆይም የእልፍ አላፍ ጭፍራ ኃይል አለቃ እንደመሆንህ መጠን ህብረ መልኳ መስታወት ጠፈሯ መብረቅ ወደሆነው ብርሃናዊት አዳራሽ በረዴት ነጥቀህ ወደዚያ አስገባን። አሚን። አኳኮ ቅዱስ ጊዮርጊስ ሆይ መጽሐፍትንና ድርሰናትን በ በማብዛት ሳይሆን በጥቂት ቃላት ብቻ የአፍ ምስጋና አቅርበንልሃል። ተአምር ሰሪ ሰማት ቅዱስ ጊዮርጊስ ሆይ ፈዋሴ ዱያን እንደመሆን ከወፍ በሽታ ፈውሰ የምታድንህና ልመናችንና ጸሎታችን ዘወትር ቸልሳ ተልስማን ከሱ በሺ የሚቆጠሩ ልዩ ልዩ ነገሮች ይተላለፋሉና ሰላም ለከ የልዳው ሰማዕት ቅዱስ ጊዮርጊስ ሆይ ለአንተ ሰላምታ ይገባሃል። ፈርሰኛው ጊዮርጊስ ሆይ ሰላምታ ላንተ ይገባል። የተወደደው የልጇ የኢየሱስ ክርስቶስና የድንግል ማርያም እውነተኛ ምስክር ሆይ ሰላምታ ይገባሃል። የጥበብ መገኘው አዳራሽ ሆይ ሰላምታ ላንተ ይገባል። ሰላም ለከ ስለ ኢየሱስ ክርስቶስ ምስክርነት ልዩ ልዩ ስቃዮችን የታገስክ ቅዱስ ጊዮርጊስ ሆይ ሰላም ሥጋ ለአራት ለስድስት ክፍል የተከፋፈለው ሰማዕቱ ቅዱስ ጊዮርጊስ ሆይ ናርዶስ ከሚባል ሽቱ ጋር አበባ ይልቅ ማዕዛ ይጥመናል ና ሰላምታ ይገባሃል። ሰላም ለክ ቅዱስ ጊዮርጊስ ሆይ ጥበብ አሳደገችህ ማደሪያዋም አደረገች በተሰጠህም ቃል አእምሮ በሴትዮዋ ያደረውን ጸላኤ ሰማ አስወጥተ ሰደድግ ቅዱስ ጊዮርጊስ ሆይ ስለዚህም ስመ መንታ ተባልክ። ሰላም ለከ ቅዱስ ጊዮርጊስ ሆይ የመታሰቢያ ዜና እጅግ ለሚጠመው ፈጽሞ ለሚያምረው ሰላምታ ይገባል። ጤና ማዕዛህን ከዱራዎች ሽታ ይልቅ የጣፈጠ ነው። ቅዱስ ጊዮርጊስ ሆይ እንቁ ባህሪ ነህኮን። ሰላም ለሀገሩ፣ ሰላም ለደብሩ። ስለ ቀናችሁ ሃይማኖት ነፍስህን አሳልፈ የሰጠ ሰማዕቱ ቅዱስ ጊዮርጊስ ሆይ ሰላምታ ይገባሃል። ቅዱስ ጊዮርጊስ ሆይ በልዩ ልዩ ቅመም ተቀምሞ ከሚሰራ ሽቱ ይልቅ በብዙ ዋጋ የማይገኝ መዓዛው የጣፈጠ ሽቱ አንተ ነ ሰላም ለከን ቅዱስ ጊዮርጊስ ሆይ የዘንባባ በቀልት ለሚመስለው ስነ ቆም ሰላም እንላለን። ሰማዕቱ ቅዱስ ጊዮርጊስ ሆይ አዕዋፈ ገነት በአንተ ጥላ ስር ይጠለላሉ። እኒህም በጌታ በኢየሱስ ክርስቶስ ማሳምነህ ያጠመቃቸው ልብሰ ጥምቀትን የተላበሱ ምዕመናን ናቸው። ሰላም ለከ ቅዱስ ጊዮርጊስ ሆይ በአፋችን ብቻ ሳይሆን በልባችን እንወዳሃለንና ሰላም እንልሃለን። ስለዚህ አባት ሆይ ምስጋናችንን አታቃልብን፣ ተቀብለ ዋጋችን አሰጠን እንጂ ለኛ የድሆች ንጹህ ወርቃችን አንተ ቅዱስ ጊዮርጊስ ነህና። ሰላም ለከ የእመቤታችን የማርያም አገልጋይዋ ቅዱስ ጊዮርጊስ ሆይ ሰላም እንልሃለን። ተጽጌረዳ አበባ ይልቅ መዓዛ ሃይማኖትህ ለሚጣፍጠው ሰማእቱ ቅዱስ ጊዮርጊስ ሆይ ሰላም እንልሃለን። የረዳው ኮከብ ቅዱስ ጊዮርጊስ ሆይ ሰላም እንልሃለን። ሰላም ለሀገሩ፣ ሰላም ለሀገሩ፣ ሰላም ለደብሩ፣ ሰላም ለመቃብሩ የአምባ ላይ ፈረሱ እግሩ በቆመበት በዚያ በከናፍሮቹ ይሳመን ወደ ሀገሩም ይውሰደን የቅዱስ ጊዮርጊስ ፍቅሩ እጅግ አስጨንቆናልና ኦ ፍጡነ ረድኤት ኤት ለጽኑ ረድቁም፣ ለደካማውም ለብርቱም፣ ለእርዳታ ፈጥንህ የሚደርስለት ሰማዕቱ ቅዱስ ጊዮርጊስ ሆይ ደግነትህ፣ በጎነትህ ከመጠን በላይ ነው እኮን። በአማላጅነት ለሚተማመኑትም ሁሉ ነፍሱ አስጠበቃ ነህ እኮን። ከቂም በቀል ንጹህ በመሆን እንደ ክብርት እንደ እመቤታችን ማርያም ሩህሩህ አልብነህና ኦ ፍጡነ ረድኤት በብዙ ጾታ ቅዱስ ጊዮርጊሶ ከላይ ባለ በሰማይ ከታች ባለ በምድር በብዙ ወገን ለእርዳታ ፈጥነ አደራረስህ የፍራታ ርግብ የተባለችው እንደ መቤትህ ማርያም ነውኮ ለመሆኑም በእናትህ በቴዎብስታም እንደ ስምመንታነት የባለሟልነት ስምህን ትሰጠን ዘንድ ቃል ኪዳን እንድትገባልን እንማልድሃለን። ኦ ፍጡነ ረዴት ምሩጸተ ነፋስ አውሎ ቅዱስ ጊዮርጊስ ሆይ አንተን በመታመን ለጠራ ሁሉ ፈጥነ ስትደርስለት ከአውሎ አውሎ ነፋስ ይልቅ በተፋጠነ ሩጫ ነው እኮን። ቅዱስ ጊዮርጊስ ሆይ የዘወትር ጸሎታችንና የቃላችን የልመና ጩኸት ትቀበል ዘንድ ለይቅርታና ለምህረት ፈጥነ ወደ እኛ ቅርብ። ኦ ፍጡነ ረዴት ፈጥኖ ደራሹ ጊዮርጊስ ሆይ ለጠላታችን መሳለቂያ አታድርገን። ለሚተነኳኮለንም ለሚተነኳኮሉንም መሰደቢያ አታድርገን፣ ለክፉ ጎረቤታችን መዘባበቻ አታድርገን። አባታችን ቅዱስ ጊዮርጊሶ የልባችንን ሀዘን ስንነግር ፈጥነ ጸሎታችንን ስማን፣ ነገራችንንም አድምጠ ያዘኑትን የምታረጋጋ ሆይ ወደ እኛ ቅርብ፣ አጠገባችንም ተገኝተ አለሁላችሁ በለን። ኦ ፍጡነ ረዴ የተፈጥሮም ደራሹ ጊዮርጊሶ አሁንም ለጠላታችን መሳለቂያ አታድርገን። አባታችን ጊዮርጊስን የምነግርህን ባለመናቅ የምንነግርህን ባለመናቅ ተቀብለህ ልጆቼ፣ ወዳጆቼ፣ አገልጋዮቼ፣ ታዛዦቼ ደረስኩላችሁ በለን። አሚን ኦ ፍጡነ ረድኤት፣ ፈጥኖ ደራሹ ጊዮርጊስ ሆይ እንደ ወይነ ጠጅ ልብን ደስ የምታሰኝ ነህ ኮን ሀዘንን ታስረድሳለህና ቅዱስ ጊዮርጊስ ሆይ ልመናችንን ፈጥነ ስማ። በባህር ላይ የምንንሳፈፈውን በየብስ የምንወግደውን ሁሉ ፈጥነሀ እርዳን። እምነታችንን በአንተ ላይ አድርገናል። ና ኦ ፍጡነ ረድኤት የእግዚአብሔር እውነተኛ ምስክሩ ፈጥኖ ደራሹ ሰማዕት ኃያሉ ቅዱስ ጊዮርጊስ ሆይ በየዕለቱ እርዳታ ሀይለን የዚህ ዓለም ነጋዴ ያለ ትርፍ መውጣት መውረድ ከንቱ ድካም ነውና የአፍጣኒ ተረድኢት ማርያም በችግርና መከራ ጊዜ ከዓይን ጥቅሻ ይልቅ ለእርዳታ ፈጥነሽ የምደርሽ የእመቤታችን ማርያም ሆይ በላባ ቤት ሳለ ለያዕቆብ ረዳቷ አንቺ ነበር ሽኮን ድንግል ሆይ በፍጹም ሀሳቧ በፍጹም ልቡናዋ አንቺን የማትወደ ሰውነት በከወገኖቿ ተለይታ ትጥፋት ትደምሰስ አሚን። ምንተኑ አሴክ እመቤታችን ማርያም ሆይ ስላደረግሽልን ሁለታ ሁሉ ከቶ ምን አይነት ዋጋ ነው የምንከፍልሽ? ቸርነትን የምትወጅ እመቤታችን ሆይ የእኛን ኃጢአት ብትከታተል ለአንዲት ሰዓት ሰዓት ስንኳን መቆየት ባልተቻለንም ነበርና ቸርነትሽ አማላጅነትሽ ይደረግልን አሜን። ሃይማኖተ ስሉስ ቅዱስ ቅዱስ ጊዮርጊስ ሆይ የስሉስ ቅዱስን ሃይማኖት ስታስተምር ከአላውያን ነገስታት ጋር ለሰባት ዓመታት የተጋደልክ ታላቅ አርበኛ ነህ እኮን። ኃያሉ ቅዱስ ጊዮርጊስ ሆይ ድካሚ የማይሰማህ ትጉህ ገበሬ ነህና ዳግመኛ እንዳይጣሉን እንዳይተነኳኮሉን ጠላቶቻችን እንደ ጢሳት ነህ። እንደ ጉማብነ ፈጥን አጥፋቸው አሚኒን ሰባት አመተ ኮነን ስጋሁ ሁ ቆራራ ቆራጡን የእግዚአብሔርን ጭፍራ ቅዱስ ጊዮርጊስን ስጋውን በክፍል በክፍል እየቆራረጡ በእሳት አቅ ያቃጠሉ ሀመደ ስጋውን በነፋስ እየበተኑ አላውያን ነገስታት ለሰባት አመታት አሰቃዩት። በዚህም ሁሉ በተቀበለው መከራ በእግዚአብሔር ዘንድ ክብሩ ታላቅ ነው። በመጽሐፍ እንደተመለከት ነውና በጆሮም እንደሰማ ነው። ከሰማዕታት ሁሉ በአላውያንና በመናፍቃን ዘንድ እጅግ የሚያስፈራ ታላቅ ባለ ግርማ ሰማዕት ነው። ቅዱስ ቤተ ክርስቲያንም ኢየሱስ ክርስቶስ ክቡር ሰማዕት የኢየሱስ ክርስቶስ ክቡር ሰማዕት መሆኑን አምና በፍጹም ክብር ታከብረዋለች። አቤቱ አምላካችን ቅዱስ እግዚአብሔር ሆይ ለታላቁ ሰማዕት ለሊቀ ሰማዕታት ለቅዱስ ጊዮርጊስ በአንተ ዘንድ ባለሟልነትን በመናፍቃንና በአላውያን ዘንድ የመፈራትን ግርማ እንዳጎናጸፍ ከውለኛ የወንጌል ልጆች ለምንሆን አገልጋዮችን በግዙፍ አካልና በረቂቅ መንፈስ ሊተናኮሉን በሚመጡ ጠላቶቻችን ላይ ድል የምንሳትናት ላቀዳጀን። አሚን። አምላከ ጊዮርጊስ መሀረነ፣ አምላከ ጊዮርጊስ መሀከነ፣ አምላከ ጊዮርጊስ ተሳለነ። አቤቱ የቅዱስ ጊዮርጊስ አምላኮ ማረን። አቤቱ የቅዱስ ጊዮርጊስ አምላኮ ይራራልን። አቤቱ የቅዱስ ጊዮርጊስ አምላኮ ይቅርበለን።

በይቅርታ አስበን ዛሬም ዘወትርም ለዘላለሙ አሚን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ፣ ለወልድ፣ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሚን። ሰማዕቱ ቅዱስ ጊዮርጊስ ሆይ እኛ ባጎደልን ውዳሴህን ምስጋናህን ሞል ተጠቅበልን። ቢሮታዊትን ከአፈ ድራኮን ያዳን፣ ከእኛንም ከዲያብሎስ እጅ አድነን፣ ዲያብሎስና ሰራዊትን ከእኛ ያረቅልን፣ ከመከራ ስጋ ከመከራ ነፍስ ሰውረን፣ በሃይማኖት ጸንተን ስለ ኢየሱስ ክርስቶስ ሰማዕት የሆንክ ቅዱስ ጊዮርጊስ እኛንም በሃይማኖት እንድንጸና ከአምላካችን ከሉል እግዚአብሔር አማልዳስ ምረን፣ ከክፉ ነገር ሁሉ ጠብቀን፣ ጉባኤያችንን ማህበራችንን ባርክልን፣ ቤተሰቦቻችንን ጠብቅልን፣ ሀገራችን ጽኑ ሰላም አድርግልን፣ ከክፉ ነገር ሁሉ ሰውርን። ዛሬም ዘወትርም ለዘላለሙ አሚን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ የሊቀ ሰማዕታት የቅዱስ ጊዮርጊስ ረድኤት በረከቱን ጣና ፍቅሩን አሳድርብን፣ ሰላም እንዳሳድርከን ሰላም አውለን፣ ሰላም ያዋልከን ሰላም አሳድረን ስራችንን ኑሯችን፣ ህይወታችን ሁሉ አንተ ባርክልን። በዳግም መንግስት ይበቃን አድርገን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህን ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ። በደላችንን የሚቅር በለን እኛ የሚበደሉልን ይቅር እንደምንል። አቤቱ ወደ ፈተና አታግባን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 ሙሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልም ኃጢአታችንን የሚያስሰርልን ዘንድ ለዘላለሙ አሚን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ፣ ለወልድ፣ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሚን።